ሰላም ሰላም፣ ውድ ተመልካቾች እንዴት ዋላችሁ? እንዴት ናችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ በጣም አስቸኳይ ነው። ለሁሉም እና ለሚመለከቱ አካል እንዲደርስ እንግዲህ ሼር አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ፣ እንዲሁም ደግሞ የቤተሰቦች ያልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ እንግዲህ ተደራሽነቱ እንዲያርግ በማድረግ ተባበሩ እንላለሁ። አሁን ወደ መረጃ የሲሄድላችሁ ሰሞኑን የብልጽግና ባለስልጣናት ስብሰባ በጣም ቢዚ ናቸው። ስብሰባው እንግዲህ በጀነራሎችን እንዲሁም ደግሞ ከባለስልጣናት ከሲቪል ባለስልጣናት ደግሞ የቤተመንግስትና ይህ የኦሮሚያ ባለስልጣናትን ያካተተ ብቻ ማለት ነው። የሌላ ክልል የብልጽግና ባለስልጣናት ያልተካተቱበት፣ ነገር ግን የአማራ ተላላኪ ባለስልጣናት እንዲሁም ደግሞ የኦሮሚያ ከክልል እስከ ፌዴራል ያሉት ኦሮሞ የሆኑት ባለስልጣናት የተሳተፉበት ከጀነራሎች ደግሞ እነ ጀነራል አበባውን እና እነ ጀነራል ሙላለም የተሳተፉበት ነው። ይህ ስብሰባ ምንድን ነው ሁሉን አቀፍ ዘመቻ ለመጀመር መረጃ ውጠን ነግረናችሁ ነበረ። ስለዚህ ይህንን መረጃ ለማጽደቅና ወደ ስራ ለመግባት እንግዲህ ዛሬ ተሰብስበው ነው ያሉት። በስብሰባዎችም ደግሞ እንግዲህ በመከላከያ በኩል ሆን ብለው እንዲማረኩ፣ ሆን ብለው ክደው ወደ ፋኖ እንዲቀላቀሉ፣ ወደ ፋኖ ስላችሁ ወደ አማራ ፋኖ ህዝባዊ ድርጅት ሳይሆን ሳይሆን ወደ አማራ ፋኖ ብሔራዊ ኃይል ነው። እንደዚህ እንዲቀላቀሉ የሚደረጉ ስለዚህ አስራ ሶስቱን የኮማንድ የሴንትራል ኮማንድ አባላትንና እና የአባት አርበኞችን ለማጥቃትና ለማጥፋት እናም እነሱን ገሎ የአማራን ፋኖ ትግል ለማዳከም ለማጥፋት፣ ለመደምሰስ እንግዲህ ይህን ስትራቴጂ ተጠቅሞ በቢሊየን ብር መድበውሀ እንግዲህ እየተንቀሳቀሱ ይገኛሉ ማለት ነው። ይህ የስብሰባው የውሳኔውም አካል ስለሆነ ነው ይህን መረጃ ማሳውቃቸው። ስለዚህ ሰሞኑን በግፍ ዝም ብሎ የሚማረክ በግፍ እየመጣ ፋኖን የሚቀላቀል በጣም በርካታ የሆነ የጥላት ሀይል ይኖራል ማለት ነው። ስለዚህ ኃላፊዎቹ በተለይ እነዚህ የአስራ ሶስት የሴንትራል ኮማንድ አባላትና የአባት አርበኞች እንዲሁም ደግሞ ከአስራ ሶስት የሴንትራል ኮማንድ ውጭ ሆኑ በጣም ወሳ ወሳ ቦታ ኃላፊ ላይ ያሉ እነሱ አቀባበል እንዳያደርጉ እነሱ አቀባበል እንዳያደርጉ ሌላው ዝም ብሎ የሚመረከውንና ዝም ብሎ አምጦ መሳሪያ ይዞ እንግዲህ የሚቀላቀለውና እንግዲህ አለማመን ፈትሾ በባዶ ከተቻለም ልብስ ቀይሮ እንግዲህ መቀላቀል ነው እንጂ ያለባችሁ። ጂፒኤስ በሰዓት በስክሪፕቶ በስልክ ላይ በተለያየ ቦታ ላይ እንግዲህ ጂፒኤስ ልብሳቸው ላይ ሳይቀር እንደከው በውስጥ በኩል አሰፍተው ነው እንግዲህ ወደ ፋኖ እንዲገቡ ያደረጓቸው። እዚህ የወሰኑ እየወሰኑ ማለት ነው። ሌላው ደግሞ በቢሊየን ብር መድበው እንግዲህ በሚሊየን ለእያንዳንዱ እየከፈሉ አጥፍቶ ጠፊዎችን እንዲሁም ደግሞ እነሱ ጥቃትን እንደሰነዘሩ ወዲያውኑ እነሱ ላይ ደርሶ እነሱን ለማዳን እንግዲህ የጀትና የድሮን ጥቃት ያደርጋሉ ማለት ነው። ስለዚህ ይህንን አድርገን በድሮንም በጀት አድርገን እናድናችኋለን ብቻ እናንተ ከመተኮስና ከአመራሮችን ከመግደላቸው በፊት እንዲያሳውቁ እነሱ በተጠንቀቅ ሆነው ግደሉ ሲባሉ ትዕዛዝ እንደተሰጣቸው ይገላሉ። ወዲያውኑ የድሮንና የጀት ጥቃት እዙ አካባቢ በማድረስ ለማስመለጥ ይሞከራል ማለት ነው። ስለዚህ እንደዚህ ነው ቃል የገቡላቸው እና በጣም በርካታ አባላት በተለይ ደግሞ ደህንነት የወሰዱ አባላት መከላከያ ልብስ ለብሰው እንግዲህ እየተማረኩ ይገኛሉ። ስለዚህ በጣም በጣም በጣም ፈትሹ። በተጠንቀቅ ቁሙ። ሁሉንም ነገር አትመኑ። መሰባሰብ አቁሙ። ሜዳ ላይም ሆነ ጫካ ላይም ሆነ የትኛውም ቦታ ላይ እንግዲህ መሰባሰብ አቁሙ። ለተማረኩት ግንዛቤ መፍጠርን መቆም አለ።